ተከታታዮች እንዴት ሰነበታችሁ? ከዚህ ቀደም በፋሲል ቅጽር ግቢ ውስጥ በሚገኙ አብያተ መንግሥታት ላይ በተደረገው ጥገና የተለያዩ ጥያቄዎች፣ ቅራኔዎች፣ ወቀሳዎችና የማይመስሉ ወሬዎች መዛመታቸው ይታወቃል። ይህንንም ግልጽ ለማድረግ የፕሮጀክቱ ኃላፊ ከሆኑት ከአርክቴክት ፋሲል ጊዮርጊስ ማለትም ከፈረሶ አፍ ቀጥታ እንስማ በማለት የዙም ስብሰባ ማካሄዳችን ይታወሳል። ይህ የዙም ስብሰባም በቪዲዮ ተቀርጾ በዩቱብ ይገኛል። በዚህ የዙም ስብሰባ ላይ አርክቴክት ፋሲል ጊዮርጊስ ሰፋ ያለ ማብራሪያ ከመስጠቱ በላይ ሌሎች ተጨማሪ ትምህርታዊ መግለጫዎችንም አቅርቦልናል ለግንቡ ግንቡ ጥገና የነበረ ጥያቄና ቅሬታንም በአግባቡ መልስ የሰጠ ሲሆን በዛ ስብሰባ ላይ በተጨማሪ አርክቴክት ፋሲል ጊዮርጊስ አሁን የተጠገነው የሕንፃው ክፍሎች ፀሐይና ዝናብ ከተፈራረቀባቸው በኋላ ወደ ድሮ መልካቸው በቀስታ እንደሚመለሱ ገልጾልን ነበር። እውን እነዚህ ቅርሶች ወደ ጠይምነታቸው ወይም ወደ ነባር መልካቸው ተመልሰዋል ወይ? ይሄ ብዙዎቻችን ያስደነገጠው ነገር ምንድን ነው? ይሄ ነጭ የወጣው ኢሜጅ ነው። እና ይሄ ነጭ ከለር ሲወጣ ምናልባትም አንተ በሌላ ሚዲያ ቃለ መጠይቅ አድርገህበታል። እንደው እዚህ ለተሰበሰበው ሰውም ዋስትና ወደ ነበረው መልክ እንደሚመለስ የጎንደር ሰዎችስ ምን አሉ? ነጭ ቀለሙን ሲያዩ ምን ያሉት አለ? እና ደግሞ የዩኔስኮ ሪፕሬዘንታቲቭ ጎበኘው ልበል አፕዴት አለ ወይ በዛ በኩል? ሶስት ጥያቄ ነው። ሶሪ። አይ ችግር የለም። መጀመሪያ የዚህ የነጩ ነገር ቅድም እንደነገርኳችሁ ሙሉ ለሙሉ የኖራው የቀለም ውጤት ነው። እንግዲህ ትንሽ ስካፎልዲንግ ይሄ የምታዩት የእንጨትና የብረት እንትን ከመውረዱ በፊት ውሃ ማጠቡ ላይ በዓሉ ስለደረሰ ከታጠበ በኋላ ይሄ ነጭነቱ ይቀንሳል። አንደኛ ሁለተኛ፣ የሚገርማችሁ የዚህ የነጭ ነገር የኖራው ኖራው እንግዲህ እዚህ ላይ በጣም ሁላችሁም እንግዲህ እንድትገነዘቡልን የምንፈልገው ከዚህ ከበሰለ ኖራ ውጭ ምንም አይነት ሌላ ባዕድ ነገር አልተጠቀምንም። ቀለሙን ትንሽ እንመልሰው የሚልም ሀሳብ ነበር። ኖራ በጣም ሴንሲቲቭ ማቴሪያል በጣም እንትን ነው ልበል ይገርማችሁን ባለፈው አስራ አምስት ሀያ ዓመታት ብዙ ሙከራ ተደርጎ የተሻለ በምንለው የኖራ ቴክኖሎጂ ነው ጥገናው የተካሄደው። ያ ኖራ ታሪካዊ የጎንደር የአብያተ መንግሥት የተሰራበት ማቴሪያል ነው። አዲስ ኖራ ቀለሙ ነጣ ይላል። ይሄ የምታዩት የነጣ ያለ ቀለም ከጥቂት ዓመታት በኋላ ተመልሶ ወደ ድሮው ቀለም እየሄደ ይመጣል። ይሄ የሚሆነው ምንድን ነው? ፀሐይ፣ ዝናብ ሲፈራረቅበት ቀለሙ እየተመለሰ ይመጣል ወደ ድሮ። እንደው ድሮ ነበረው ኤግዛክትሊ ለመውሰድ ምናልባት አራት አምስት ዓመት ሊፈጅበት ይችላል። ነገር ግን ፌድ እንደሚያደርግ ካሁኑ ልነግራችሁ እወዳለሁ። ሁለተኛው ድንጋዮቹን አልሸፈንናቸው። ይሄ የምናውቀው የድሮ ቀለም፣ ይሄ ባሳልቲክ ስቶን ድንጋዩን ዙሪያውን በሞርታር ስለተከበበ ነው ነጩ ጎልቶ የታየው። ቅድም እንዳልኳችሁ ድንጋዩ ላይ ያለው ከታጠበ እና ከተጠረገ ትንሽ ቀለም አሁንም ቢሆን መለስ ይላል። እሷ ላይ እንግዲህ ትንሽ በችኮላ ምክንያት ለበዓል ይድረስ በሚለው ነው፣ ግን ከዋና የቅርስ ጥገናው ጋር ምንም የተገናኘ ነገር አይደለም። ይሄ የመጨረሻ ክሊኒንግ እና የማጠብ ጉዳይ ነው። ይህን ጥያቄ ለመመለስ በቅርቡ አርክቴክት ፋሲል ጊዮርጊስ በጎንደር ከተማ በመገኘት ፎቶግራፎችና አጫጭር ቪዲዮዎችን በመላክ ለእናንተ ለተመልካቾች እንዲቀርብ አድርገናል። ባለፈው ጊዜ ባቀረብኩት መግለጫ የዚህ የጎንደር አብያተ መንግስት ጥገና ስራ በሚካሄድበት ጊዜ የኖራው ቀለም ከዝናብ ጋር እና ከአየር ለውጥ ጋር እንደሚሻሻል አንስቼ ነበር። አሁን እንደሚታየው በጥቂት ወራት ውስጥ እነዚህ የህንፃው አካላት ቀድሞ ወደነበሩበት ቀለም እየተበለሰ እንደሆነ እናያለን። ከዚህ ፕሮግራም ወይም ከዚህ ስራ ትምህርት የምናገኝባቸው አንዳንድ ሁኔታዎችን መጥቀስ እፈልጋለሁ። አንደኛ ሙያን ለባለሙያተኛ መተው አስፈላጊ መሆኑን እንረዳለን። ጥያቄም ቅሬታም ሌላም ነገር ካለ በቀጥታ ከሙያው ባለቤት መጠየቅና መረዳት አስፈላጊ ነው። ሁለተኛ መረጃዎች ወይም ወሬዎች በሚቀያየሩበት ጊዜ ብንቀበልም የማጣራት ኃላፊነት ይኖርብናል። ይህም በእንግሊዝኛ የሚጠቀስ አንድ ጥቅስ ቢኖር ትራስት በት ቬሪፋይ የሚለው ነው። ሶስተኛ ደግሞ እንዲህ አይነት ያልሆኑ ወይም የማይመስሉ ነገሮች ሲነገሩ በችኮላ መልሶ መናገር ወይም ተገቢ ያልሆነ አስተያየት ከመስጠት መቆጠብም ጥሩ ነው። እዚህ ላይ ችኮላ ሰይጣን ነው የሚለውን የዓረቦችን ጥቅስ ለማስታወስ እወዳለሁ። እንግዲህ ከግንቡ እድሳት በተጨማሪ ሌላው ጠቀሜታ ለአካባቢው ነዋሪዎች የስራ እድል መፍጠሩ ነው። ሌላው ለማስታወስ የምፈልገው ነገር ቢኖር ከዚህ በፊት አርክቴክት ፋሲል ጊዮርጊስ በገለጻው ላይ እንደጠቆመው ይህ ቅርስ በአካባቢው ወይም በከተማው ነዋሪዎች በዓይነ ቁራኛ የሚጠበቅ መሆኑን ነው ይህ ደግሞ ታሪክንና ቅርስን መጠበቅ የማንም ዜጋ ኃላፊነት መሆኑን ግልጽ ያደርገዋል። ሁለተኛው የጎንደር ህዝብ እኛ እኛ እስከምናውቀው ድረስ እጅግ በጣም ደስተኛ ነው። እነ ጋሽ ባዩን የምታውቁ ሰዎች ካላችሁ በቀን በቀን አንዳንዴም በየሁለት ቀን እየመጡ እየዞሩ ያሉ እያበረታቱ ይሄዳሉ። ሌሎችም ካህናት ይመጣሉ። ጋይዶቹ እዛ ናቸው። በቃ ህዝቡ በከፍተኛ ትኩረት ነው የሚያየው። ይሄ ስራ በመሰራቱ ደግሞ እኔ እስካለኝ መረጃ ድረስ በጣም ደስተኞች ናቸው። እነሱ ደግሞ ቀደም ሲል የነበረውን የጥገና ሂደት ስለሚያዩ እነሱ ትኩረታቸው አንድ ሰው ለምሳሌ ይደውልልኛል፣ እዚህ አዲስ፣ በቀን አንድ አንዴ ሁለት ጊዜ ስልክ ይደወልልኛል እና ለዛ ለአዲሱ ቪዚተር ሴንተር መስሪያ አንዴ ሲሚንቶ ገብቶ ገና ትራኩ ግቢ ሲገባ ተደወለኛል አዲሱ ስላችሁ ዘመናዊ ይሄ ቅድም ቪዚተር ሴንተር ያልኳችሁ ዘመናዊ ህንፃ ነው። ለሱ መሰረት ተብሎ ሲሚንቶ ሲገባ ትራኩ ግቢ ሲገባ እኔ ጋ ተደወለ። አዲስ አበባ ምንድን ነው ሲሚንቶ ልታስገቡ ነው ወይ እናንተ ሰዎች? አረ እባካችሁን ብዬ አግባብቼ ለመሰረት ነው ለአዲስ ህንፃ ነው። እዛ ታሪካዊ ህንፃ ላይ አንዲት ኪሎ ሲሚንቶ አይገባም። ሲሚንቶ ቅድም ባልኳችሁ ስለማይተነፍስ ህዝቡ ያውቀዋል። የሚገርማችሁ በልምድ ሲሚንቶ የሚባል ነገር አይገባም። በኖራን የተሰራው የኖራው ቀለም ነጭነት ወደ ነጭ አይደለም። ጠጋብላችሁ ስታዩት ትንሽ በነጭና በሽሮ መሀል ነው ቀለሙ፣ ግን ያ በጊዜ ብዛት ይመጣል። በዚህ ክፍላት ቅርስና ታሪክ የማንነት መገለጫ ስለሆነ፣ ማንነትን መጠበቅ ደግሞ የእያንዳንዱ ዜጋ ግዴታ ይሆናል። ማንኛውም ጎብኚ ኢትዮጵያዊ፣ የሆነ የውጭ ሀገር ዜጋ የጥገናው ስራ በምን አለ አይነት መልክ እየተካሄደ እንዳለ የሚገልጽ ይህችን የንግስት እቴጌ ምንትዋብ አዳራሽ ለኤግዚቢሽን ተተናታል። ማንኛውም ጎብኚ በሩ ክፍት ነው። ሄዶ ምን ጥናት ተደረገ፣ ምን እየተሰራ ነው የሚለውን የሚያይበት አዳራሽ ነው። እኛም ራሳችን እዚህ ነው ለስራ የምንሰበሰበው እና ኦፕን ነው። ምንም የሚደበቅ ነገር የለም። የሚሰራው ስራ የሚገርማችሁ፣ ቤተሰቦቻችን ጎንደር ያሉት በጣም ተቆርቋሪዎች ናቸው። መጀመሪያ እንዴት ነው የሚሰራው ብለው እስኪያምኑ ድረስ ሶስት አራት ጊዜ ነው መግለጫ የተሰጣቸው። እናንተም እዚህ ተቆርቋሪ የሆናችሁ ይህንን ነገር በተቆርቋሪነት ላሳያችሁት ሀሳብ እኔም አመስገን እፈልጋለሁ። ይሄንን እንደ በጎ ነው። አመሰግናለሁ። አርክቴክት ፋሲል ጊዮርጊስ ስለ ፕሮጀክቱ ገለጻ በማድረግ ትምህርታዊ መግለጫ ከመስጠቱ ባሻገር አሁንም በተከታታይ ፎቶግራፎችና ቪዲዮዎችን አንስቶ በመላክ ለሕዝቡ እንዲቀርብ በማድረጉ ከልብ የመነጨ ምስጋና በራሴና በተመልካቾች ስም ማቅረብ እወዳለሁ።